የምር ወዳለው አይኖ እኮ ላይክ ጓደኛ ፍቅረኛ እንደሆንኩ ግን በቃ ፍቅር ነው እና ምንም አልፈልግም። የአንተን ስሜት ብቻ ማወቅ ነው ፈልግ በህልሜ ነው አይደለም። ዳጊ ጓደኛ ነው አውቃለሁ። ረሙ አውቃለሁ ወዳለሁ ስላልኩ ነው። አሁን ሴቶ መጀመሪያ ስላልኩ ነው፣ ፊሊንግ ስለነገርኩ ነው። እወድሃለሁ አንተ መልስን ነው የምፈልገው፣ ላይ በቃ የምትወደኝ ከሆነ እወድሻለሁ ማለት እንደ እህትነት አይደለም። እኔ የምፈልገው በቃ ፍቅር ነው። ፊሊንግ አለህ ለኔ? ስሜት አለህ ለኔ በረታ ሰላም ሰላም እንዴናችሁ ውድ የረሙ ካን ቸኮሌት እኔ ቸኮሌት ቤተሰቦች እንዴናችሁ ልን እኛ ደህና ነን አይደል ዛሬ በረሙ ቻናል መተናል ብቅ ብለናል እንዴ የረሙ ቻናል ያምርብናል አይደል እና በረሙ ካን ቸኮላት ቸኮሌት እና ዛሬ በረሙ ቻናል መተናል ዛሬ ረሙን ባለፈው ለታ ፕራንክ ላድርገው ስላት አሳምኝ አሳምኝ አይሆንም ብላይ ነበርና አሳምኝ አሳምኝ እንደምንም እሺ ብለሻል እና ረሙን ፕራንክ ልናደርገው ነው ዛሬ የመጣ ነው። ምንድን ነው ፕራንክ የምናደርገው ነገር እሱ ነው ብቻ። ትንሽ የጠፋልና ምን ፕራንክ እንደምናደርገው ትንሽ እያሰብንበት ነው። ምን በባለፈው ኮመንት ላይም ላይም ረሙ ተመችታታል እንዴ ምናምን ሲሉ ነበር። ና አንቺ ለምን እወድሀለሁ ብዬ የሚለውን ለምናንሰሙ አንቺ እሱን እወድሀለሁ ሌላ ፕራንክ አይዲያ ካለም አሪፍ ነው አሪፍ ነው አሪፍ ነው። አላሰብኩትም ነበር ግን በጣም አሪፍ አይዲያ ነው። እንደውም ዛሬ በቃ እረሙን እወድሃለሁ ትሏለች ማያ። ከዛ በኋላ ረሙ መቼ የሚለውን ነገር አብረን እንሰማለን። አንቺ እንዴት አሰብሽው ግን? ያው ባለፈው ኮሜንት እያነበብኩኝ አብዛኛዎቹ እንደዛ ይላሉ። እና ለምን ያ ኮሜንት ላይ ነው እያሰብኩት ነው ምን እንደሚል። እና ቤተሰቦች ዛሬ ፕራንክ የምናደርገው ረሙን ማያ እወድሃለው፣ ትለዋለች እሱ ምን እንደሚመለስላት አብረን የምናየው ይሆናል። እንግዲህ በቃ በቃ ግን አደራ እንዳያውቅብሽ። ትግሪሽ በሪ ተማመን። የምር የምር። እና ቤተሰቦች ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም ይሄን ቪዲዮ እስከ መጨረሻው ተመልከቱት እና ደግሞ ቪፒኤን አብርታችሁ፣ አዎ ቪፒኤን አብርታችሁ። አዎ ስሙኝማ ጋይስ አሁን እየመጣ ነው ረሙ። ና የሚለውን አንድ ላይ እናያለን። ለማንም እንዳትናገሩሽ።

ምንገናኝ ብዬ እኮ ነው። ምንም እንዲሁ እንዴት መተሽ ነው መሰለኝ። እንዴ ዛሬ ጠራሽ? ዛሬማ ለየት ያለ አንድ ነገር ልነግርህ እኮ ነው።

የኛ እኔ የሰራሁት አንቺ የሰራሽ ነገር አሪፍ ነው። ያው ላይክ ዳጊ እናንተን ካስተዋወቀኝ ቀን ጀምሮ ለኔ ያለ ፕሮቴክት ነው እንክብካቤ ደስ ይላል። ያው አሁን ምን ነገር ግን በኔና ባንተ መካከል መቅረት ያለበት ነገር ነው። ምን ብዬሽ እንደምነግርህ እኮ ነው የጠፋኝ እም አውቃለሁ የፍቅረኛ ጓደኛ ዳጊ

ይሄን ነገር በኔና ባንተ መካከል ይቅር ያልኩት ለዚህ ነው። ግን የቀለድሽ ነው ማለት? እየቀለድኩ አይደለም ረሙ፣ ላይክ ነው የተሰማኝ ስሜት ነው የተናገርኩት። ምን ማለት ነው አልገባኝም፣ ማለት እንዴት ስልሽ፣ አንድ የጓደኛዬ ፍቅረኛ አለሽ እና እንዴት እንደዚህ የሚቻል ቢሆን? አዎ የጓደኛ ፍቅረኛ ነኝ ግን ላይክ ኖ ረሙኒ፣ አሁን ላይ እንድትጨነቅ አይደለም። ላይክ እኔ የምፈልገው ያንተን ፊሊንግ ያንተን ስሜት ማወቅ ነው። አይ ኖ እኮ ላይክ ጓደኛ ፍቅረኛ እንደሆንኩ ግን በቃ ፍቅር ነው። ምንም አልፈልግም። ያንተን ስሜት ብቻ ማወቅ ነው የምፈልገው። ማ ነው በቃ ፍቅር ነው። ምንም ማድረግ አይቻልም። እኔ ያው የምፈልገው የአንተን ፊሊንግ ስሜትን ማወቅ ብቻ ነው። ረሙን እንደት ጨነቅ አይደለም የምፈልገው እያየህ አውራኝ። አይ ምን ነው ራቀኝ ክራከፈሽ ነው ያው የምፈልገው ስሜትን ማወቅ ብቻ ነው። ለእኔ ያለህን ስሜት ማወቅ ነው። ማለት በቃ ለኔ ያለህን ስሜት ፊሊንግ ካለ እንድትናገረኝ ነው። እኔ አሁን ላይ ምንም አይደለም ውስጥ ያለውን ተናግሬያለሁ፣ ግን ካንተ በስራ ትፈልገው ነገር አለ ፊሊንግ ካለ እንድትናገረኝ ነው ላይ ኖኔ ላይክ እንድትጨናነቅ እኮ አይደለም፣ በቃ ፊሊንግ ካለ ተናገረኝ፣ ከሌለህ ደግሞ ኢትስ ኦኬ። ምን እንድምሰሽ ማለት ሜቢ ለአንቺ ፊሊንግ ኖር እንችላለን፣ ካልቸ ግን አንቺ አሁን ከጓደኛ ጋር ፍቅረኛ ነሽ ጠርተሽ፣ ሶ ፍቅረኛ ሆነሽ ይህን አንቺ አብረን መሆናችን ሳይቆጨ እ ረሙ እኔ እንድትጨናነቅ አልፈልግም። ገባህ አይደለ እኔ እዚህ ጋ የተሰማኝ ስሜት ነው የተናገርኩ። አይኖ ዳጊ ጓደኛህ እንደሆነ፣ ጓደኛ ፍቅረኛህ እንደሆንኩ አቃለው። ግን እዚህ ጋ ገባህ አይደለ ፍቅር ነው ምናረገውን ራሱ ልካለ እሱ አቃለው። ላይክ በቃ ኔ የተሰማኝን ፊሊንግን የነገርኩ ስሜቴን ነው እንድታቅልኝ ነው የፈለኩት። ችግር የለውም። እኔ ስሜት ከሌላም መናገር እኮ ይችላል። ይገባህ አይደለ የውስጤና እንዲያው አውርቻለሁ። ይኖርኝ ይችላል ብቻ ሳይሆን አለኝ። ግን ያ ማለት እኔና አንቺ ማሞንቻ ነው ማለት አይ፣ ነው መጀመሪያም ነው

እንደሆን ማንችል እናንቺ እንዳንው ብዙ የሚዘን ነገሮች አሉ። ገባኝ። እኔ ያው እዚህ ጋር ማወቅ ምፈልገው ፊሊንግ አለህ፣ ለእኔ ስሜት አለ፣ ለእኔ እሱ ነው ማወቅ ፈልገው። እኮ አንድ ላይ መሆን እንደማንችል እሱ ጠፍቶኝ አይደለም፣ ግን በቃ ገባህ። ለኔ እዚህ ጋር ማወቅ የፈለኩት ፊሊንግ ነው፣ ለኔ ስሜት አለ የለህም ነው። እኔ እንድትጨነቅ አይደለም። ካለህ እኮ አለኝ ማለት ነው። ከሌለኝ ከሌለህ ደግሞ ኢትስ ኦኬ። ሰላም ሰጥቶኛል። ገባህ አይደለም? ብዙ ነገሮች እየገደቡን፣ ብነግርሽ ባላሽ ምን ጥቅም አለ? ለኔ ማወቁ ትልቅ ጥቅም አለ። መፍትሄ ቢኖር እኮ ቅድም ይነግርሽ ነበር። አይ ኖው ግን ለኔ ማወቁ ትልቅ ጥቅም አለ። ገባህ አይደለ? አንተ ለኔ ፊሊንግ ካለ መሆን ያለቡ ነገሮች ይሆናሉ። ስሚ፣ አንቺ የጓደኛዬ ፍቅረኛ ነሽ። እሱ በጣም ምን ያህል እንደሚወድሽ ነው ያቀረው። ፍቅር አስበሽበት ወይ ፈልገሽ መታደርጊው ነገር አለ። ሜይ ቢ ያንቺን ስለወደድኩሽ መጥፎ ሰው ነው ማለት አይደለም። ፈልጊው ሳትፈልጊው፣ በጣም ብዙ በዛ ሰዓት የሚፈጠር ስሜት ነገ ይኖራል

ያኔ እዚህ ጋር ጥቅም ባይኖረው ኖሮ መጥቼ እኔ ለአንተ አልናገርህም ነበር። ነው ነው እኔ ሴቶኝ መጀመሪያ አንተ ስላልኩ ነው፣ ፊሊንግ ስለነገርኩ ነው። አንተ መልስ ነው የምፈልገው ላይ በቃ ማለት እንደ እህትነት አይደለም። ማለት መስማት ትፈልጊ ነው አይደል? አዎ፣ በቃ በቃ ማውቅ ነው እፈልጋለሁ። ለእኔ ስሜት አለ ይለህ የሚለውም ማውቅ እፈልጋለሁ። ጨነቀኝ፣ ጠበበ፣ አፋኝ መልሺ፣ አወክሊ እባክሽ። ስሜት ሊኖረኝ ይችላል ግን ደግሞ የጓደኛዬ ፍቅረኛለሽ

ገብቷል አይደል? እኔ ረሙ የጠየኩ ጥያቄ፣ አንተ ከልብ ነው የመለስክልኝ? የምርህን ነው? ከልብ በጣም ስለደነገጥኩ ነው። አልጠበቅኩም። ከልብ ነው የመለስኩልሽ። ግን አሁን ነገርሽ ነገር፣ እኔ እና አንቺ ደሞ አብረን መሆን አንችልም። ቀን መጥቼ ልነግርሻለሁ። ቢኮዝ ጓደኛዬ ምናምን እንደሚወድሽ ስለማውቅ ሁለታችሁን ማጋጨት አልፈልግም። ልትሆኑ አብራችሁ መሆን ያለባችሁ ሁለታችሁ ናችሁ።

ሳጋ ካሜራ ያለ ፕራንክ እያደረግን ነበር። ሳጋ ማለት ፕራንክ ቪዲዮ ይሰራሽ ነው? አዎ፣ የምርሽ ነው? ዳጊም አብሮኛል እኮ እጥራው። የቀልዳችሁት፣ የምርሽ ነው? ምን ተፈጠረ ብራክ ተደርገሻል እዛ ጋር የራስ ቀምጠን እየጠበቅንሽ ነበር ምድር ምደነጋግጡት አሁን ሄርሽ ልብር ማለት ምን አለሽ? አው ለማንኛውም ቤተሰቦቻችን ደረበስ እዚህ ፓርክ ነው ያለ ነውና ለማንኛውም ቤተሰቦቻችን ረሜን ዛሬ ፕራንክ አድርገነዋል። ቪዲዮውን የማላየው ጥምሩ ቅዛ ጋር ተቀምጬ ነበርና ያው መቼም ፕራንክ ሀሳቡን ቅድም እንደነገርናችሁ ነው የተፈጠረውን ነገር ሲኒም እንደ እናንተ ነው አብሬ የማየው። አንቺ ምን ሆነሽ ነው? ፕራንክ እንደዛ ፕራንክ ነው ዲኒ፣ እንደዚህ ካላረኩልሽ የሷ ሀሳብ ነው ማለት። ከዛ እኔ ደሞ የመጀመሪያ ሀሳቧ ስለሆነ አይሆንም ብላት ሌላ ነገር እንዳይሰማት እና ቤተሰቦቻችን ቪዲዮ እንዳያችሁ ነው ነገር እፈልጋለሁ። በቃ ካላረኩሞች ይገኛሉ ነው እና ቤተሰቦቻችን ቪዲዮን እኔም እንደናንተ አብሬ ቁጭ ብዬ ነው ይሆናል። ያው እንግዲህ ሀሳባችሁን ኮሜንት ላይ የረሙን ሰብስክራይብ ያደርጋችሁት ሁላችሁ በማያ ፕራንክ መደረግ የምር ፕራንክ ሆነ። እናመሰግናለን። ያው ፕራንክ ተደርጌ ያለው እና ኖርማል ነው ፕራንክ አድርጋለሁ። እናመሰግናለን ብላችሁ ው ሰብስክራይብ አድርጉኝ። ሁላችሁም እወዳችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ሁላችሁም። ማያ ማያ እንዴት አያቸዋት ፕራንክ አደራረግ ላይ ኮሜንት ላይ ጻፉልኝ። የማያን እንትን ብቃት ምናምን ኮሜንት ላይ ጻፉልኝ። እኛም በአዲስ ቪዲዮ እንመጣላችኋለን። የረሙካን ቲዩብ ሰብስክራይብ አድርጉለት። ይህን ቪዲዮ እንደናንተ ኔም አብሬ ነው ቁጭ ብዬ የማየው። ምን ተፈጥሮ ይሆን ምን ተባብሎ ይሆን እንደዚህ ፊታቸው ቆዝሞ ጠብቆኛል። እንግዲህ አብረን ምና ይሆናል። ለማንኛውም ቪዲዮውን ተከታተሉ። ላይክ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የረምካን ቻናል አሁን ለ220 ሺህ አካባቢ ሊገባ ነውና ሰብስክራይብ አርጉት፣ ሰብስክራይብ አርጉት። እንወዳችኋለን። ይመቻችሁ።